እንግዲህ የእህታችን ሞት በተለያየ ሚዲያ ድምጽ ቅጁ እየወጣ ይገኛል። ያው እንግዲህ ድምፅ ቅጁን እንዳላመጣው በብዙ ሚዲያዎች የሸርስ ስለተደረገ በብዙ አፕሊኬሽኖች አፕላይ ስለተለቀቀ ነው። ግን በጣም በሚያሳዝን ሁኔታና በጣም በሚዘገንን ሁኔታ ነው እንግዲህ እየተነገረ እና እየተበተነ ያለው እውነት ለመናገር በጣም ነው ልብ የሚሰብረው። እንግዲህ እንደዛም ብሎ ባልየው በእስር ቤት እንዳለ እና ለፖሊስ ቃሉን እንደሰጠ ብሎም እንግዲህ እህቲቱ ቃሏን እንደሰጠች ነው እንግዲህ ድምፁ እየተሰማ ያለው። አዲስ መረጃ መስጠት ከፈለኩኝ ድምፄን አታውጣው የሚል ነበር አዲስ ቅጅ ድምጼ ወጣው ማለት ነው በጣም ልብ ነው የሚሰብረው በእውነት እንጃ በስመ አብ የማይመስል እንደው አንድ ነገር ካልተዋደድን እምነት ከሌለ ምን አለ በሰላም መለያየቱ የሰውን ህይወት በመቅጠፍ ነው በቃ። ህይወት መመስራት የሚቻለው በቃ በኢትዮጵያ ሀገር ላይ ሰላም። ሰላም ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዙ ትርፍ ይበልልኝ። በየትኛው ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሁሉ አማን ነው፣ ሁሉ ሰላም ነው። እግዚአብሔር ይመስገን። እኔ በጣም ሰላም ነኝ። ከእኔ ያለው ሰላም ከእናንተም ሰላማችሁ በዚህ ትርፍ ይበልም። ውድ የሀገሬ ልጆች እኔ ደህና ነኝ። ጾም እንዴት ይዟችኋል? ክርስቲያንም ሙስሊምም እየበረታችሁ ነው። አይዟችሁ፣ እግዚአብሔር ከእናንተ ጋር ይሁን። እንግዲህ ጽሞ ለማበርከት እግዚአብሔር ይፍቀድልን፣ ይፍቀድላችሁ። ያው በአረብ ሀገር ያላችሁ እህት ወንድሞች ደግሞ እግዚአብሔር ያግዛችሁ። ይከብዳል እርግጥ ግን፣ በቃ ፈጣሪ ያለው ነው የሚሆን። እና እግዚአብሔር ይመስገን ስለ ሁሉም ነገር እያልኩ እንግዲህ በእህታችን ሞት ድጋሚ መጥቻላቸዋለሁ እና በጣም በሚያሳዝን ሁኔታ እንግዲህ እህቲቱም ስትናገር፣ እሱም ደግሞ ባልየውም ቃል መጠየቅ ሲያደርግ ለፖሊስ ነበር እና እውነት ለመናገር እንጃ ይሄ ነገር እንደ ልምድ አለ። ይሄ እንደ ልምድ እየተወሰደ ምንም ነገር መፍትሄ እንደሌለው በቃ የሳምንት የሁለት ቀን እና የሶስት ቀን ጋጋታ ብቻ እንደሆነ ነው እየተነገረ ያለው። አርሴ ያሉት ዘመዶቹ ደህና ናቸው፣ እንደዚህ ያሉት ዘመዶቹ ክፉ ናቸው እየተባለ እንግዲህ በሚዲያ መውጣት ብቻ እንጂ የእህታችን በአስቸኳይ እርምጃ አለመወሰዱ ሁላችንም ሊያመን ይገባል። ይህ እንደሰወኛ በጣም ነው የሚያሳዝነው። እችስ እህታችን ያው ቲክ ሞዴሊስት ስለሆነሽ፣ የሚዲያ ሰው ታዋቂ ስለሆነሽ እንደዚህ በፍጥነት ተሎ ተያዘላት እንግዲህ ደም ከላባ ከላባ እንዳይሆን የአዲስ አበባ ፖሊስ ኮሚኒኬሽን እንግዲህ አጥብቆ መያዝ አለበት። ለነገሩ እግዚአብሔር ይመልስላት እንጂ ህግ አለ ተብሎ ከሀገራችን ላይ የእህታችን ደም ይመለሳል ማለት ይህ ዘበት ነው፣ የማይታሰብ ነው እና ያው እንግዲህ አይታችሁታል ሲቀብርም በፖሊስ ቁጥጥር ሁኖ ነው። አሁንም እስር ቤቱ ነው ቃሉን የሰጠው እሱ እንዳልገደለ ወርቶ ወርውራ ራሷን ወርውራ እንዳጠፋሽ ነው የሚናገረው ማለት ነው። እና ብዙ ጓደኞቿና እንግዲህ ሚስጥሩ ደግሞ የወጣው እሱ እንደሚደበድባት እንደሚያሰቃያት። ቆይ መውደድ መደብደብ ነው እንዴ? ማፍቀር መደብደብ ነው? ምን አይነት ምን አይነት እኔ አላቅም ብቻ በእውነት ነው ምላችሁ። ምን አይነት ፍጥረት እንደሆነ፣ ምን አይነት ሰው እንደሆነ፣ የሰው አውሬ እንደሆነ በጣም ነው የሚገርመኝ እና ሰውን ልጅ በመደብደብና በመቀጥቀጥ ምን እንደሚፈጠር እንደሚገኝ አላቅም ወገነና፣ በጣም ያሳዝናል። ሚካኤልን በጣም ልብ በሚሰብር ሁኔታ ማለት ነው። አንድ ሰው ሲወድ ሲያፈቅር በመደብደብ አይደለም። ያበሻ ወንድ ደግሞ ሲያፈቅርና ሲወድ ሰውን ሳይሆን የሚወደው ገንዘብ ነው። እውነቴ ነው የምላችሁ። በእውነት በጣም በሚያስጠላ ሁኔታ፣ እንዲያውም በሚዲያ ላይ እየተዘዋወራሽ ይቻታለውና እንዴት እህታችን። አረባ ሀገር ስር ተመታ ነበር እና አስር አመት ሰርታ መጣ፣ ብሯን ጥርቅም አርጎ አገፋፎ በልቶ ፊቷን ጎመን አስመስሎ አይኗን ሁሉ አጠፋፍቶ በቦክስ መትቶ ሰደዳት እና ግን ለስከመቼ እባካችሁ ሴቶች እነቴ ነው ምላችሁ፣ ግን ታጠንቀቁ እንላለን ግን እግዚአብሔር ብቻ ልኋችን እሱ ሰው ዘመኑ እና ተጠንቃቁ ተጠንቃቁ እንላለን፣ ግን እግዚአብሔር ብቻን የአእምሮ ልቦና ያስጣቸው እንጂ በቁርባን አግብተውም መግደል ነው፣ በተክሊል አግብተውም መግደል ነው፣ በኖርማን ተገብቶም መግደል ነው። ግን ይህ ነገር እውነት ለመናገር እንዲሁ የኢትዮጵያ መንግስት እንዲሁም በቃ ፌዴራል ፖሊሶች የህግ አባላት የሆናችሁ እውነት ነው። እህት ይኖራችኋል፣ እናት ይኖራችኋል፣ ልጅ ይኖራችኋል፣ ያክስት ልጅ ይኖራችኋል። እባካችሁ ቆራጥ እርምጃ ወስዳችሁ ይህን ነገር ለማስቆም እባካችሁ ተባበሩ። ሁልጊዜ የሰው ልጅ በመግደልና በመታሰር ምንም ትርጉም የለውም። ያው በቀደም አንዱ መኪና ገጨ። እነዚህ ነው የምላችሁ የተገጨው ልጅ ሞተ፣ እሱ ግን በሶስት ቀን ነው ሰው የተፈታ። ማለት እና ሀገራችን ክብር ያለው ማይረግ ያለው የምንመሰላችሁ አበባ አትክልት፣ በቃ እንደዚህ ያለ ነገር ነው። ለሰው ልጅ ምንም ኮንፊደንስ የሚባል የላቸው እና በጣም አላቅም። ብቻ ምን እንደምንል ግራ ተጋብተናል እና ባካችሁ ወገኖቼ ይህን ነገር ለማስቆም ሞክሩ። እንግዲህ ሳምንት በተከታታይ ነው እህቶቻችን ሶስት እህት ያህል ያልፍልናል ብለው ብሎ በአረብ ሀገር ተቃጥለው ህይወት ትዳርን መስረት እያሉ እየገቡ እየተቀጠፉ የሚገኙት እንዲሁም በሀገራቸው ይህ ብቻ እኔ አላቅም። ምን አይነት ሰይጣን ምን አይነት መንፈስ እንዲሆን እንደገባብን ፈጣሪ አምላክ ይወቀው እና እንግዲህ ቪዲዮው ይህን ይመስላል ከወደዳችሁ ደግሞ ላይክ እና ሼር ሳብስክራይብ በማድረግ አበረታችሁ፣ ውዶችዬ። በተረፈ ደግሞ እኔ ደካማዋ እህታችሁ ኃጢያተኛዋ እህታችሁ ትንሽ እች ወራት ከበድ ብላለችና ሁለት ሐዋርያት እያላችሁ ሙስሊምን በሙስሊም ዱዋ ክርስቲያንን በሃይማኖታችሁ ጸሎት አድርጉልኝ እግዚአብሔር በሰላም በጤና እንዲያገናኘን ማለት ነውና ዱዋ አድርጉልኝ ይላችኋለሁ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን። የመጣውን በለሐሰብ እግዚአብሔር ይገስጽልን ይመልስልን። ላይክ ሸር፣ ሰብስክራይብ በማድረግ አበረታቱ። አወዳችኋለሁ፣ አከብራችኋለሁ። ከኔ ይልቅ ፈጣሪ ደግሞ የበለጠ ውድድ ፍቅር ያርጋችሁ ውዶችዬ። ማንኛውም እምነት ተከታይ የሆናችሁ የሰው ዘር በሙሉ እምነት፣ ብሔር፣ ቋንቋ፣ ዘር ሳይል በተረፈ ባይ ባይ።